ብትስቅ ብትጫወት ብትሆንም እንዳመሏ አይጠረጥርም ልቤ አትሄድም ከኔ ሌላ ወጣ ወረደ ቢሉ አልሰማም እሷን ማፍቀሬ ወሬ ብሏል እንግዲህ ብሩኬ ወሬ ወሬ በሚል ሙዚቃ ፏፈሽ ብሎ እንደምትት እንደዚህ መጧል በነገራችሁ ላይ በህይወታችን የሰው ወሬ የምንሰማ ከሆነ በዚህ ወጣ በዚህ ወረደ የሚሉ የምንሰማ ከሆነ ህይወታችን መኖር አንችልም ነገር ግን እንግዲህ ብሩኬ እንደዘፈነው እንደ ሙዚቃው ከሆነ ምንም ነገር ብትሉ ማንም ቢል? የማንንም ወሬ እንደማይሰማ ወሬ መስማት እንደሌለበት እንደፈለገች ብትሆን ቅምጥሌ ምንም ነገር ከሷ ማጣት እንደማይችል ወይ ደግሞ እንደማያጣ ምንም ሊጠራጥራት እንደማይችል ምንም ነገር ብታደርገው ሊጠራት እንደማይችል ነው እንግዲህ እየተናገረ ያለው ማለት ነው። በዚህ በጣቢሉኝ በዛ ገባቢሉኝ እሷን ከማፍቀር አትገድቡኝም ነው በሙዚቃ መልኩ እንግዲህ ባለፈው በድምፁ ተናግሯል ማለት እናንተ ምንም አድርጉ ምንም አድርጉ እኔ እሷን ከመውደድ ከማፍቀር ወደ ኋላ አትሉኝም ብሎ ነበረ። ዛሬ ደግሞ እንደምታዩት በሙዚቃ መልኩ ብሎላችኋል ብሎልናል ማለት ነው። እኛ ምንፈልገው አለመለያየታችሁ ነው። ምንም ቢሏችሁም እንዳትሰሙ ነው የምንፈልገው፣ እንድትሰሙ ሳይሆን እንዳትሰሙ ማንንም ቢሆን ፍላጎቱ እንዳታሳኩ ማለት። በጣም ብዙ ሰዎች አሉ የእናንተን መለያየት የሚፈልጉ የእናንተን አንድ መሆን የማይፈልጉ ማለት ነው። በጣም ብዙ ደግሞ አሉ የእናንተን መዋደድ መፋቀር የሚፈልጉና ብቻ በቀደም ብሩኬ ተናግሮታል። ደስ ይበላቸው እንግዲህ እንድንለያ የሚፈልጉ በቃ ደስታቸው ይጨምርላቸው ብሏል። ብቻ እንደዛ ሳይሆን ለጠላት ሳይሆን ደስታን መጨመር ያለባችሁ ለወዳጅ ነው ብዬ አስባለሁ። እና ብቻ ዛሬ በምን መልኩ እንደሆነ አላውቅም። ሲመስለኝ ግን ሁሉም ነገር ሰላም ሆኖ የሚመጡ ይመስለኛል። ብቻ አብረን እናያለን ማለት ነው። ቤተሰብ እና እንግዲህ ብሩኬ መጥቶ አይተነዋል። ቅምጥሌ ደግሞ ፖስት ብታደርጊ የሆነ ነገር ብትመጪ በጣም አሪፍ ነው። ብቻ ግን በዚህ መልኩ ነው የመጣው ማለት ማናችሁ፣ ምንም አትበሉ እኔን ወክላችሁ እሷን አትሳደቡ እንደማለት ነው። ሙዚቃው ማለት ነው፣ ከገባችሁ ወይ ከተረዳችሁት። ያው የሙዚቃ ትርጉም ብዙ ባይገባኝም፣ ግን ይሄ በቃ ዳይሬክት ነው፣ ምንም ውስብስብ የሌለው ሙዚቃ ነው። እና ሁላችሁም በደንብ አዳምጣችሁ ወደ ራሳችሁ ተመለሱ እላለሁ። መልካም ቀን እላችሁ። እንግዲህ ሙዚቃውን ሳያቁ ነው። አይ ይህችን ነገርማ ልንገራችሁ እየኔ መጣሁት። ያው ቲክታክ የሌላችሁ ስላላችሁ ማለት ነው ተረፈ። መልካም ቀን ባይ